በጣም አመሰግነው ነፃነት ስላገኘሁሽ ደስ ብሎኛል እስቲ በቅድሚያ ራስሽን ሙኖሽ ስምሽና ስራሽን አስተዋወቅልኝ ያለሽበትን ወይ እሺ አመሰግናለሁ ነፃነት ወጋለ እባላለሁ ባለትዳር እና የአንድ ልጅ እናት ነኝ በሙያዬ የአይቲ ባለሙያም ነኝ እንዲሁም የማኔጅመንት ባለሙያ ነኝ በእድሜ ከፋፍለን ብናየው ጤናማ የስክሪን አጠቃቀም የሚባል ነገር አለ ወይ የስክሪን ሰዓትን መገደብ ስለምን አስፈለገ ጤናማ የስክሪን ሰዓት የምንለው የተመጣጠነ የስክሪን ሰዓት ሲኖረን ማለት ነው። ከዕለት ተዕለት የህይወት ጉዟችን ጋራ በምናደርገው ነገር ውስጥ ጤናማ የሆነ ባላንስ ያደረገ ጊዜ ሲኖረን ለስክሪን ታይማችን የምንሰጠው ጊዜ የተመጠነ ሲሆን፣ ምክንያቱም ብዙ ጊዜ ወደ አዲክሽን ወደ ሱስ የሚሄድ ልማድም ስላለው ስክሪን በጣም በተፈጥሮ ለአይን ህክም ህመም ስለሚያጋልጥ እነኝን ነገሮች ባላንስ ስናደርግ ነው ስክሪን ታይማችንን በትክክል እየተጠቀምን ነው የምንለው። ህጻናት የሆኑ እስከ አንድ ዓመት እስከ ሁለት ዓመት ድረስ እንደው ፈጽሞ ባንሰጣቸውም ይመከራል። ሁለት ዓመት እስከ አምስት ዓመት ምናምን ያሉ ልጆችን ደግሞ በቀን ውስጥ አትሊስት ለአንድ ሰዓት ያህል ብቻ ብንሰጣቸው፣ እሱንም እኛ ኮንትሮል እያደረግናቸው በእኛ ቁጥጥር ስር ሆነው የትምህርታቸውን የእንቅልፍ ጊዜያቸውን እንዲሁም የቤተሰብ ጊዜያቸውን ሳይዝብን በቀን ውስጥ ለአንድ ሰዓት ያህል ብንሰጣቸው በዛ አድሜ ክልል ላሉ ይመከራል። ሌላው ከስድስት ዓመት እስከ አስራ ሁለት ዓመት ያሉ ልጆችን ነው። እነኚህ ትምህርታቸውን በተለይ ትምህርት ቤት ጊዜያቸውን ሆምወርካቸውን የሰሩበት ጊዜ ምናምን እያየን ከአንድ ሰዓት እስከ ሁለት ሰዓት ባለው ጊዜ ውስጥ ብንሰጣቸው እሱ በጣም ይመረጣል። ወላጆች በጣም ብዙ ወላጆች አሁን በፌስቡክ በቲክቶክ፣ በተለያዩ እንትኖች መተግበሪያዎች ላይ የመጡ የልጆቻቸውን ፎቶ ከልጆቻቸው ጋር ተያያዥ ሆኑ ስኬቶችም ሆኑ የተለያዩ ጉዳዮችን ይለጥፋሉ። እና እስቲ ለሕፃናቶች መደረግ ያለባቸው የዲጂታል ደኅንነት ጉዳዮች ምንድን ናቸው? በጣም ብዙ ሰዎች በተለይ ወላጆች የልጆቻቸውን ነገር ያጋራሉ ለወደ ሶሻል ሚዲያ ይሄ ደግሞ የማንነት ስርቆት ወይም አይደንቲቲ ቴፍት የምንለውን በጣም ያጋልጣል። ሰዎች በደስታ ነው ቤተሰቦች ለልጆቻቸውን ለሕዝብ ለማጋራት ወይ ለቤተሰብ ሊሆን ይችላል፣ ለማጋራት ወደ ሚዲያ ያወጡታል። ያ ደግሞ አውቀውም ይሁን ሳያውቁ በዛ ዳክሜንት ላይ የምናስተላልፈው ነገር ላይ የልጆቹ የትምህርት ቤት አድራሻ፣ ልጆቹ የትውልድ ዘመን፣ የመኖሪያ አድራሻ፣ ሙሉ ስም በሙሉ እዛ ላይ እናደርጋለን ይህን ለዲጂታል ኪድናፒንግ ወይም ደግሞ አይደንቲቲ ቴፍት ላይ ያጋልጠናል ማለት ነው። ያ በሚሆንበት ጊዜ ቤተሰብ መጠንቀቅ ያለበት እነኚህን ነገሮች ስናጋልጥ እነሱን ነገሮች ስክሪን እየሸፈንን ወይ ደግሞ ሌሎች ቤተሰብ ብቻ ሊያዩአቸው የሚገባቸው ሼር የምናደርግባቸው መንገዶች አሉ እና እንደ አይክላውድ ሼር ብናደርጋቸው ጉግል ፎቶ ሼርን ብንጠቀም ለምሳሌ ለቤተሰብ ብቻ ሊሚትድ ለሆኑ ሰዎችን ልናጋራ እንችላለን። ደስታ ነው ግን ስናጋራ እነኝ ነገር ውስጥ በጣም መጠንቀቅ አለብን። ትምህርት መረጃዎችን ስና ምክንያቱም የማንነት መሰረቅ ሲያጋልጥ ስንጋለጥ እንደዚ አይነት ነገር ሰዎች የልጆቻችንን ፎቶ በሚያገኙበት ጊዜ ለምሳሌ ለልመና ሁሉ ይዋውዱታል፣ ፎቶግራፎቻቸውን ማለት ነው ትኩረት ለሚስቡ ነገሮችን ፎሎወር ለመሰብሰቡ ለሌላም ነገር ወይም ደግሞ አጸያፊ የሆኑ ሌሎች ዌብሳይቶች ላይ የልጆቻችንን ፎቶ ወስደው ሊያጋሩብን ይችላሉ። ስለዚህ እንደዚህ አይነት ነገር እኛ የምናስበው እንደ አዋቂ ለአዋቂ ብቻ ያለ ይመስለናል። አይደንቲቲ ቴፍትን ግን በልጆች ላይም ስላለ በጣም ትኩረት ማድረግ አለብን። ምን አይነት መተግበሪያዎች ነው ወላጆች ከልጆቻቸው ማራቅ ያለባቸው? እንዴትስ ጥሩ እና መጥፎ መተግበሪያዎችን ማወቅ ይችላሉ? እኔ እዚህ ሀገር ልጅ አሳድጌ ለዩኒቨርሲቲ አድርሻለሁ ግን በጣም ቻሌንጂንግ ነው። የተጠቀምኳቸው ሜቶዶችም ነበሩ ከሶሻል ሚዲያ እና ከሌሎች ነገሮች ላይ እንዴት አድርገን ኮንትሮል እናደርጋለን የሚለውን ነገር ለማድረግ ማለት ነው። ለምሳሌ እኔ በራሴ የተጠቀምኳቸው አፖች ነበሩ። ልጆች ወደ ትምህርት ቤት ሲሄዱ የግድ ነው ስልክ ያስፈልጋቸዋል ምናምን። ግን የሚጠቀሙት ነገርን ኮንትሮል ለማድረግ የምንጠቀማቸው አፖች አሉ። እነኚህ በጣም የተመረጡ በኢንተርናሽናል ደረጃ በቃ የሚደገፉ ናቸው ለምሳሌ እኔ ባርክ እንጠቀም ነበረ ባርክ አፕ እንጠቀማለን ሌላው ደግሞ ኢንተርኔት ራውተር ላይ በጣም መጠቀም የምንችላቸው ነገሮች አሉ ዌብሳይት ሪስትሪክት ያደርግልናል ኢንተርኔት ራውተር ስንጠቀም እነ እነኝን ዌብሳይቶች አትስጣቸው ብለን እቤታችን በምናስገባበት ጊዜ ላይ እሱን ማድረግ እንችላለን እና ራውተራችን ላይ በጣም መጠቀም የምንችላቸው ነገሮች አሉ ጉግል ኖት ዋይፋይ የምንላቸው አሉ እነሱ የምንጠቀማቸውን አልባሌ ማንፈልጋቸውን ልጆች እንዲጠቀሙ ማንፈልጋቸውን ዌብሳይቶች ሪስትሪክት ያደርግልናል። እሱን መጠቀም ይችላል። ሌላው እንዳልኩት ካረንት ላይ እና ልጆች ስልክ ላይ በጋራ ልንጠቀመው የምንችላቸው አፖች አሉ እነኛ አፖች ልጆች የማይፈለግ ነገር ላይ በሚሄዱበት ጊዜ ወደኛ ይልክልናል። እንደዚህ አይነት አፖችን መጠቀም ለወላጆች በጣም ጥሩ ነው ብዬ መክራለሁኝ። ከልጆች ጋርም መመካከር ለልጆችም እኛም ደግሞ አርአያ መሆን፣ በተለይ ቤተሰብ በጣም አርአያ መሆን አለበት። ለልጆቻቸው መጽሐፍ እያነበብን የኛ የራሳችንን አጠቃቀም ነው የሚያዩት ልጆች እና በተለይ ደግሞ ቅድም ያልናቸው እድሜ ላይ ያሉ ልጆች እኛን ነው የሚመስሉት። እዛ ጋር እኛን እንቀርጸን ወደላይ የምናመጣቸው እና እሱ ላይ በጣም ትኩረት ብናደርግ መልካም ነው እያ ያስባለሁ ንሽ እንደው መጨመር አለብን አላነሳ ነው፣ ወይም ደግሞ ትኩረት ሊሰጥበት ይገባል የምትዩ ነገር ካለ አው ልጆች መቼ ይጠቀሙ የሚለውንም ነገር ደግሞ መጠቀም ማየት አለብን። ልጆች እየበሉ ወደ እንቅልፍ ከመሄዳቸው በፊት ባልንሰጣቸው ያችን ለምሳሌ አንድ ሰዓቷን ሁለት ሰዓት ቅድም ስንል ነበር፣ በቀኑ ይፈቀድላቸው ስንል የነበረው ግን እሱንም ቢሆን መቼ ላይ ይፈቀድላቸው ልጆች እንደምናየው እየበሉም ይጠቀማሉ፣ ወደ መኝታም ሲሄዱ ይጠቀማሉና እነሱ ነገሮች ላይ ባንሰጣቸው ሰዓቱን የት ጋር እንስጣቸው፣ ሜዳ ሆነ ምን ራሱ ማየት አለብን። እሺ፣ ነጻነት ከአሜሪካ ድምፅ ጋር ለነበረች ቆይታ ስለ ባለሙያ ምክርሽ እና ማብራሪያሽ እጅግ አብዝቼ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ።